ናችሁ ሳምንቱ እንዴት ነበር? ቆንጆ ነበር። በጣም ጥሩ እኛ ደግሞ ለእናንተ ቆንጆ ቆንጆ አስተማሪ አዝናኝ ደግሞ መረጃ የምታገኙበትን ፕሮግራም ይዘን መጥተናል። በጣም ብዙ ጊዜ ጥያቄ ትጠይቃላችሁ። ከጥያቄያችሁ ተነስተን ደግሞ መልስ እናፈላልጋለን። ጥያቄያችሁም ይገርመናል። አንዳንድ ጥያቄዎቻችሁ ደግነትን፣ ፍቅርን፣ መተባበርን፣ መተሳሰብን የሚያስተምሩ መልሶች አሏቸው። የዛሬው ጥያቄ ያን ይመስላል። ከዚህ ቀደም ቀርበዋል። ግን ደግሞ ብዙዎቻችንን ሊያስተምር ስለሚችል በተለይ ደግሞ ልጆች ከልጅነታችሁ ጀምሮ ሰውን ማክበር እንዳለባችሁ ትማሩበታላችሁ። እስቲ ጠይቁን የሚለውን ፕሮግራም እንከታተል፣ እኔ ተመልሼ እመጣለሁ። ሁሉ ነገር ያስገርማል። ለነገሮች ሁሉ ተጽፏል። እንዴት ተፈጠሩ? ሰላም አንድነት። ሰላም ልጆች፣ ጠይቁ ጠይቁ የተለያዩ ልጆች የተለያዩ ጥያቄዎችን ይጠይቁኛል። አንዳንዴ የሚመጡልኝ ጥያቄዎች አስገራሚዎች ናቸው። ታዲያ ልጆች የነገሮች አፈጣጠር ብቻ ሳይሆን አንዳንድ ጊዜ ስለ ባህሎቻችን፣ እሴቶቻችን ማወቅ ይፈልጋሉ። ባለፈው ጊዜ ስለ እድር እንደጠየቁኝና ለመመለስ እንደሞከርኩት ማለት ነው። እስቲ በጥቂቱ ላስታውሳችሁ። እድር ማለት የመንደሩ ሰዎች ተሰባስበው ለመረዳዳት፣ ለመተጋገዝ ያቋቋሙት ተቋም ነው። የእድራችን አባል የሆነ ሰው ወይንም ቤተሰብ በሞት ሲለይ ለሐዘኑ ማስፈጸሚያ በገንዘብ በአይነት በጉልበት ሐዘን ለደረሰበት ቤተሰብ ድጋፍ ያደርጋል። ከአባቶቻቸው የወረሳችሁትን አንድ የሚያደርጉንም ባህላዊ ሴቶች አሳዩ። ሰው ሲቸገር ሲታመም ሲሞት እድል ብላችሁ ተሰባስባችሁ ትረዳዱ ያለው ያ ይገርመኛል። መረዳት ያስደስተኛል። የዛሬው ጥያቄ ግን ከሌላው ጊዜ በተለየ በጣም አስገርሞኛል። ጥያቄውን ከመስማታችን በፊት ጥያቄውን የጠየቀችንን ልጅ እንተዋወቅ። ሰላም፣ አንድነት። እኔ ስሜ ክርስቲያን ሰለሞን እባላለሁ። ሰላም ክርስቲያን፣ እንዴት ነሽ? ጥያቄሽ በጣም አስገርሞኛል። ለልጆችም እንደሚገርም ነግሬያቸዋለሁ። ከአንቺ ግን መስማት እንፈልጋለን። ለመሆኑ ጥያቄሽ ምንድን ነው? የኔ ቢጤ ምማለት ነው? አባቶቼና እናቶች የኔ ቢጤ ላሉ የነሱ ቢጦችን የነሱ ቢጦ ናቸው ወይ ጥያቄ መልሽልኝ። የኔ ቢጤ የሚለውን ቃል ግን ሰምቶ የማያውቅ ልጅ ይኖር ይሆን? ካለም ችግር የለውም፣ ዛሬ ይሰማል። ለመሆኑ የኔ ቢጤ ምንድን ነው? ጥያቄውን ከመመለሴ በፊት አንድ አጭር ድራማ እንከታተል። እሱን ተከታትለን ተመልሼ እመጣለሁ። የሚለምኑ ይለምኑ ሰዎች አሉ። የሚለምኑ አይባልም። እሺ እናታ እየለመኑ እኮ ነው እኮ የኔ ቢጤ ነው የሚባለው እንጂ ኢንሳንቲቭ ውስጥ ደስቻት የኔ ቢጤ ብዬ ልስጣቸው። ድራማውን ተከታተላችሁት? የኔ ቢጤስ ማን እንደሆነ አወቃችሁ? እናቶቻችን አባቶቻችን፣ እርዳታን የሚፈልግ ምግብ፣ የሚቀመስ ነገር ፈልጎ የመጣን ሰው ለምን የኔ ቢጤ አሉት? ልጆችን ጠይቂያለሁ። እናንተም በየቤታችሁ ሆናችሁ ለምን የኔ ቢጤ የተባሉ የሚለውን ነገር ለመመለስ ሞክሩ። እኔ ጠየኳቸው ልጆች ግን የመለሱት መልስ አለ። እሱን ተከታትለን ተመልሼ እመጣለሁ። የኔ ቢጤ ምን ማለት እንደሆነ ታውቂያለሽ? የኔ ቢጤ ምን ማለት ነው? ብዙ ጊዜ ከቤታቸው በተለያዩ ምክንያቶች ተፈናቅለው ወጥተው ከሰው ምግብን የሚጠይቁ ወይም ደግሞ ገንዘብን በመጠየቅ እራሳቸውን የሚመግቡ ናቸው። ለአረጁም እና ለደሃዎች እናቶች እንላለን። ምን እንላቸዋለን? የተቸገረ ሰው እርዳታ ለመጠየቅ የሚመጣ ሰው ምን ማድረግ ትፈልጊያለሽ? ትልቅ ስትሆኚ? ምግብ መስጠት ልብስ መስጠት ማለት ውደናል የተጣሉ ሰዎች። ከስሙ ስንነሳ የእኔ ቢጤ አይደለም ይላል፣ የእኔ አይነት ማለት ነው። ወደ ስሙ ስንመጣ ደግሞ የእኔ ቢጤ አለን። ቃሉን ትርጉሙን አስበሽው ታውቂያለሽ? ምን ማለት ነው? ለማኝ መሰለኝ እኛን እኛን የሚመስሉ ሰዎች ሆነው ግን እርዳታ ለመጠየቅ ወይ ምግብ ወይ ብር ለመጠየቅ የሚመጡ ሰዎች ናቸው። እኔ አሁን ሁለት ጆሮ ካለኝ እነሱ አንድ ጆሮ ሊኖራቸው ስለማይችልም፣ በቃ እግዚአብሔር እኛ አርጎ የፈጠረን እና ለሌላ አርጎ የፈጠረ ለእነሱም አርጎ የፈጠራቸው። የተቸገረ ሰው መንገድ ላይ መቼም ይኖራል አይደለ? ምን አድርገሽ ታውቂያለሽ? ብር ሰጠዋትና ሳምኳት። ሳምሻት? ለምን ሳምሻት? አሳዘነች፣ አሳዘነችሽ? ምን ማድረግ ትፈልጊያለሽ ለእሷ? ቢኖርሽ ምን ምን ታደርጊላት ነበር? ቤት፣ ምግብ፣ የፈለገችው ነው አግላታለሁ። ብዙ ብር ቢኖርሽ ምን ታደርጊያለሽ? ግማሹን ለመኪና፣ ግማሹን ብር ለነሱ ሰዎች። የኔ ቢጤ ያሏቸው ለምን? ለማኝ መጣ፣ እርዳታ የሚፈልግ ሰው መጣ ለምን አላሉ? ያ እንግዲህ እነሱን ከሰው ህብረተሰብ ለይተው ላለማውጣት ይመስለኛል፣ እነሱን ላለማግለል እኛ በምንቸገርበት ጊዜም እነሱም ይኖራሉ። እነሱ በሚቸገሩበት ጊዜ እኛ ካለ እነሱም ይኖራሉ። በእኛ ብዛት እነሱም ስታይ ምን ይሰማሻል? እነሱም እንደ ቤት ቢኖራቸው ብዬ ያስባል። አንዳንድ ሰዎች ራሳቸውን አክብረው ሰዎችን ከእነሱ ያነሱ ሰዎችን ለመናቅ ይሞክራሉ። ይሄ ነገር አጋጥሞሽ ያውቃል? ከመንገዱ ላይ ለማስነሳት ሲሞክሩ እኔ እሱን ሳይ ሰዎቹ ማሰብ የምፈልገው የዚያን ጊዜ ሰዎቹ ውስጣቸው ምን እንደሚያስብ ነው። የተባረሩት ሰዎች ምን የሚያስቡ ይመስልሻል? በጣም ይጨነቃሉ። በጣም የሚጎዱ ይመስለኛል። እሱ ለሰው ያሉት ነገር ለራሳቸው ላይ ስለሚደርስ እንደሱ ማለት የለባቸው። እነሱን ማግለል አይጠበቅብንም፤ ምክንያቱም እኛም ሰዎች ነን፣ እነሱም ሰዎች ናቸው። ምናልባት እኮ እነሱ አሁን በእኛ ደረጃ ሆነው እነሱ ወደ እነሱ ደረጃ ልንቀየር እንችላለን። የዛኔ ደግሞ እርዳታ ሊሰጡን የሚችሉት እኛን። አሁን ካረዳናቸው ደግሞ የሚጠፉት እነሱ ናቸው። የዛኔ እኛም ድሃ ብንሆን ማንም የሚሰጠን ሰው ሊኖር አይችልም። ስለዚህ እንደ ራሳችን አስበን መስጠት ያለብን ይመስለኛል እኛ እኛ እኛ እንደምንበላ እኛ እንዳለን በሙሉ እነሱም እኮ አንድ ጊዜ ሊኖራቸው ይችላል። የኔ ቢጤ ምን ማለት ነው? ሁሉም ልጆች በጣም ጥሩ ሙከራ አድርገዋል፣ በትክክልም መልሰዋል። በነገራችን ላይ በየቤታችሁም ተመሳሳይ አይነት መልሶች ልትመልሱ እንደምትችሉ ገምታለሁ። የሰው ልጅ ከየትም ይምጣ ምንም አይነት ዘር ይኑረው ምንም አይነት ቀለም ይኑረው፣ በምንም አይነት የኑሮ ደረጃ ውስጥም ቢሆን መከበር አለበት። ታዲያ አባቶቻችን በተለያየ ምክንያት እቤታቸው ድረስ ሊሆን ይችላል፣ የትም ቦታ መጥቶ የሚለምንን ሰው ለማኝ አይሉትም፣ የኔ ቢጤ ብለው ይጠሩታል። የኔ ቢጤ ማለት የቃሉ ትርጉም እኔን የሚመስል እኔን የሆነ ማለት ነው። እኛን የሚመስል ሲሉ ሰውን እያከበሩ ነው። በሰውነቱ እያከበሩት ነው። ታዲያ ሁላችንም የእኛን እርዳታ ፈልጎ የሚጎረስ የሚቀመስ ምግብ ፈልጎ የመጣን ግለሰብ የኔ ቢጤ ልንለው ይገባል። ይህ ደግሞ የመልካም ስነ ምግባር የትህትና መገለጫ ነው። ሰው የመሆን ሚስጥርም በዚህ ይገለጻል። ማክበር፣ መውደድ፣ ማፍቀር መርዳት የመሳሰሉትን። በነገራችን ላይ አንድ በተደጋጋሚ እኛ ጋር የሚቀመስ ፈልጎ የሚመጣን ግለሰብ ከኔ ቢጤም ባሻገር ስሙን በመጥቀስ እከሌ መጣ እንዴት ነህ ደህና ነህ ብለን በስሙ ጠርተን ሰላምታ መለዋወጥ ይኖርብናል። ብርኮ መስጣችሁ ልጆች፣ መስጠት ተማሩ። ታዲያ ብዙ ጊዜ የኔ ቢጤዎች እቤታችን መጥተው የሚበላ የሚቀመስ ሲፈልጉ ወይም ሲለምኑ ልናካፍላቸው የሚገባው እኛ የምንመገበውን ንጹሕ ያልተበላሸ ምግብ መሆን አለበት። ለእኛ ልናደርግ የምንፈልገውን ነገር በአቅማችን ልናካፍል ልንሰጥ ይገባል። መስጠት መልካምነት፣ በጎነት ነው። ስንሰጥ መኩራራት፣ መታበይ፣ እኔ እኮ መስጠት እችላለሁ ማለት የለብንም። ትሁቶች መሆን አለብን። አባቶቻችን የሚሰጡት ባይኖራቸው እንኳን ዞር በልልኝ፣ ሂድልኝ፣ የለኝም አይሉም። አሁንም በትህትና ፈጣሪ ስጥልኝ ይላሉ። ታዲያኛ ከዚህ ምን እንማራለን? ሰውን ማክበር ከሌለንም በመልካምነትና በትህትና ፈጣሪ ስጥልን ብለን መመለስ ነው ያለብን። መስጠት ግን ልጆች፣ መልካምነት ስለሆነ ይህንን ከልጅነታችሁ ጀምሮ ልትለማመዱት ለማመዱት ይገባል። በወላጆቻችሁ ስር ስለሆናችሁ መስጠት የምትፈልጉትን ነገር ከወላጆቻችሁ ጋር ተነጋግራችሁ መስጠት ይኖርባቸዋል። እና ልጄ ከኢትዮጲስ የተማረችው ምስኪን ካገኘች በቃ ሳንቲም ካልሰጠሽኝ ካልሰጠዋቸው ነው የምትል ታለቅሳለች። አሁን ስንመጣ እንዲ ትልቅ ሴትዮ በመንገድ አግኝታ ገንዘብ ሰጠናቸው እንኳን ተጎንብሳ ስማ አልቅሳ እንውሰዳቸው ይሄ ኢትዮጲስ ሁል ቀን ስለምታይ ነው። ልጄ ከዚህ ሁሉ የደረሰች ደግነት፣ ለሰው መራራት፣ ባይኖረንም በሀሳብ ማካፈል ይሄ በጣም ከኢትዮጲስ ልጆቻችሁ፣ ኢትዮጲስ እንዲያዩ በጣም ጥሩ ትምህርት ያገኛሉ። ሁሉ የምትቸገረ ሶስትናይ እናካፍል። ሰዎች ተቸግረው ቢመጡ እንኳን በሰውነታቸው መከበር አለባቸው መሰለኝ ወጣሉ ለተቸገረ ሰው መጽሐፍና ደብተር ሰጥቻለሁ። ይህንን ደግሞ ወላጆቼ ሰጥ ብለውኝ ነው። ያለኝን አካፍላለሁ። ማካፈል መልካም ነው። አካፍላለሁ። ዛሬ የክርስቲያን ጥያቄ በዚህ መልኩ ተመልሷል። ለመለስሽልኝ አመሰግናለሁ። እኔም ክርስቲያን በጣም ነው የማመሰግነው። ሌላም ጥያቄ ካለሽ ጠይቂ። ልጆች ሁሉ ልክ እንደ ክርስቲያን ጠይቁ፣ ጠይቁ፣ ጠይቁ። እኔ ለመመለስ ዝግጁ ነኝ ነገር ያስገርማል። ስለ ነገሮች ሁሉ ተጽፏል። እንዴት ተፈጠሩ? አካባቢያችን ዞር ዞር ብላችሁት እናነባለን እንጠይቃለንም። ሰላም አንድነት፣ ሰላም አንድነት፣ ሰላም አንድነት፣ ሰላም አንድነት፣ ሰላም ልጆች፣ ጎማ ከምን ይሰራ? መነጽሬ ከምን ተሰራ? መስታወትስ ከየት መጣ? ስኳር ከምን ይሰራል? ፀሐይ እንዴት ሙቀት ትሰጣለች? ስለምጠይቁኝ በጣም ደስ ይለኛል። ጠይቁ፣ ጠይቁ፣ ጠይቁ፣ ጠይቁ። ልጆቻችን ለአመታት ሲዝናኑበት የነበረ ቦታ እምቢልታ ምን ልጆቻችን ብቻ ቤተሰቦችም ወላጆችም መጣችሁ፣ እራሳችሁን አስደስታችሁ ልጆቻችሁም ተደስተው ነበር የምትሄዱት። ታዲያ በኮቪዱ ምክንያት ለተወሰነ ጊዜ ተራርቀን ነበረ። እምቢልታ ጀመረ። አትቸኩሉ። መጋቢት አስራ ሁለት እሁድ ቀን ነው የሚጀምረው። ሰርከስ እናያለ፣ ቲያትር እናያለን፣ ፊልም ብዙ ብዙ ዝግጅት እናያለን። አሁን በወላጆች ጥያቄ መሰረት እኛም ደግሞ በደንብ ባስበንበት በየሳምንቱ እሁድ እሁድ ዝግጅታችንን ልንጀምር ነው። እንደ አንድነት ኮቪዱ መች ጠፋ? ኮቪዱ እንዳልጠፋማ አውቃለሁኝ። ወላጅን ጥንቃቄ እናደርጋለን። እንዲሁም ምን አሳያቸው፣ አስፈላጊውን ጥንቃቄ እናደርጋለን። የምናደርገውን ጥንቃቄ ኑ እንከተል። ኑ ልጆች፣ ኧረ ልጆች ኑኑኑ። ማስካችንን እናደርጋለን፣ ሙቀታችን ይለካል። እጃችንን በውሃና በሳሙና ሙልጭ አድርገን እንታጠባለን ሳኒታይዘርም እንጠቀማለን። ኮሚዲያን አስረስ በቀለ እናንተን ወላጆችን፣ ቤተሰቦችን ለማስደሰት በየሳምንቱ እዚህ ይገኛል። እንዳትቀሩ፣ ሁላችሁም ተጋብዛችኋል።